ቤተሰብ ዛሬ እንግዲህ በርከት ያሉ አዳዲስ ነገሮችን በአንድ ቪዲዮ ነው ይላችሁ የመጣሁት ስለ ሀይሚና ብሩኬ እንደዚሁም ስለ ፍቅርና ሩታ ብሽና ሄርሚ ሰብሰብ ባሪኬ ስለ በዓል ድባብ ና ዛሬ ስለ ተፈጠረው አስደንጋጭ ነገር ይላችሁ መጥቻለሁ። ይህን ቪዲዮ እስከሰራሁበት ሰዓት እና ሀይሚን በጣም እየጠበቅኳቸው ነበር፣ ቪዲዮ ይለቃሉ ብዬ እስካሁን አለቀቁም። ከዚህ በኋላ ሜቢ ሊለቁም ላይለቁም ይችላሉ። በመጀመሪያ ከፍቅር ስጀምርላችሁ፣ ቤተሰቦቼ ፍቅርዬ ሀዘን ላይ ስለሆነች ሁላችሁም እግዚአብሔር ያጽናሽ በሏት። እኔ በዓል ላይ በጣም ነበር እየጠበቅኳት የነበረው። ሁሉም ቪዲዮ ሲቀርጹ ፖስት ሲያደርጉ ፎቶ ፍቅር ለምን አላደረገችም የሚለው ጥያቄ ሆኖብኝ ነበረ። ነገር ግን ሐዘን ላይ ናት። እኔ እና ሁላችሁም እግዚአብሔር ያጽናሽ ማለታችሁን እንዳረሱ ሲቀጥል ያው ወደ ነሃይ የምናብሩት ጌጋ ስመጣላችሁ ስቲል እስካሁን እየጠበኳቸው ነበረ ቪዲዮ ይለቃሉ ብዬ። ምክንያቱም ቀን አካባቢ ላይ እንደዚህ ቲክቶክ ላይ ዞር ዞር ስል ቡታጅራ ላይ ችግር እንደተፈጠረ ና አስፋልት ላይ ምናምን በጣም ብዙ ድንጋዮች እየተወረወሩ እንደሆነ ታውቃላችሁ። አንዳንድ ጊዜ ችግር ሲፈጠር አስፋልት ይዘጋል፣ መኪና እንዳይንቀሳቀስ ምናምን መንገዶች ይዘጋጋሉ ና ያ ነገር ፖስት እየተደረገና እየተዘዋወረ ሳይ እንደዚሁም ኮሜንት ላይ ገባ ስል እኛ በዓልን ልናከብር ለበዓል ብለን ቀጣይ ስደት ቤተሰብ ናፍቀን ስንመጣ በደስታ ትቀበሉን አላችሁ ብለን ስንጠብቅ እንዴት በድንጋይ ትቀበሉን አላችሁ? የሚሉ ሰዎች በዛ ስላሉ ያው ታውቃላችሁ፣ ሀይሚና ብሩኬ ስቲል ቡታጅራ እንደሆኑ ነው ማቀውኝ ና የእነሱን ቪዲዮ እየተጠባበቁ ነበረ። ነገር ግን ሀይምዬ ከአንድ ሰዓት በፊት በኤርፕሌን ምናምን እንቅስቃሴዎችን ፖስት አርጋ ይቻለሁ ስቶሪዋ ላይ ቲክቶክ ላይ ኢንስቴግራም ላይ ሜቢ ወደ ከቡታጅራ ተመልሰው ታውቃላችሁ፣ እነጽጌ ምናምን ትናንትና ነው ከቡታጅራ የተመለሱት እንጂ ወደ አዲስ አበባ ማለት ነው። እኛና ሜቢ እሷም ተመልሳ ይሆን አሁን ደግሞ ጉዞ ምናልባት ከሀገር እየወጣችውን የሚለውም ሀሳብ አለ። ነገር ግን የሀገር ውስጥ በረራ ነው እንዳየወጥ ከሆነ የኢትዮጵያ ኤርላይን ነው አንደኛ ደረጃ፣ ሁለተኛ ደግሞ አዲስ አበባ ላይ ከላይ እየተንሳፈፈ ምናምን ባለበት ሰዓት ነው ቪዲዮ እየቀረጸች የነበረችው። ሀይሜና በሰላም ተመለሱ። በዓልን በሰላም እንዳከበራችሁ፣ ብዙ አሳዛኝ ነገሮችን በዚህ በመስቀል በዓል ሰምተናል። በጉዞ መካከል የተፈጠሩ በጣም አሳዛኝ ነገሮች አሉ። እዚህ ጋር መናገር ባልፈልግም፣ ቤተሰቦቼ ነገር ግን በሰላም ወደ እናት አዲስ አበባ እንድትመለሱ መልካም ምኞቴ ነው። ሀይሚዬ ፖስት ያደረገችው ነገር ሜቢ ወደ ኳቸር ምናምን እየሄዱ ይሆን እንዲ ከቡታጅራ ተመልሰው እያልኩ እያሰብኩ ነበር። እስቲል እስካሁን ቪዲቸውን እየጠበቅኩ ነው። እንግዲህ ከምሽቱ ሁለት ሰአት አካባቢ ሆኗል። የእነሱ ደግሞ አስራ ሁለት ሰዓት ነበረ ሰአታቸው። ነገር ግን እስካሁን አለቀቁም ቤተሰብ ሌላው ደግሞ ሩትዬ ለመጀመሪያ ጊዜ ከቡታጅራ ቪዲዮ ተለቋል። የሩታ ቪዲዮ በእሱ አስተያየት ከመስጠት በመጀመሪያ በአብሪሽና በሄርሜሊ ልምጣላችሁ። ትናንትና በሰሩ ቪዲዮ ላይ ረዘም ያለ አስተያየት መስጠት ፈልጌ ነበር፣ ግን በጣም ቢዚ ስለሆንሁኝ ቪዲዮን ብመለከተውም በጣም አስገራሚ፣ አስደናቂ እንደዚሁም ደግሞ ማለት በቃ ከሰው አንደበት የማይጠበቅ ነገሮችን ሰምቻ አለሁ። ሄርሚ ከምትናገረው አንጻር ስኬቷን እንዳሳካች ብዙ ነገሮችን እንዳስተካከለች ነበር ስትናገር የነበረው የአብሪሽን ሀሳብ ምንም ቢሆን ማስቀየር እንደምትችል እንደዚሁም ደግሞ አብርሽ ከጎኗ ካለ ሞት እንኳን እንደማትፈራ ነበር ስትናገር የነበረው ይሄ ደግሞ ሀሳቧ ተሳክቶላታል እንግዲህ አብርሽ ሄርሜላ በነገራችን ላይ ብሩኬም ሀይሚም ነበሩ እነጽጌ ምናምን ሆነው ቡታጅራ ከተማው ላይ ሳይሆን ገጠር ላይ ሄደው ነው በዓልን ያሳለፉት ያ ነገር ደግሞ ቤተሰብ ቪዲዮ በጽጌ ወንድምጋ ተለቋል የሚገርማችሁ ነገር አብርሽ ሄርሚን በጣም ነበር ሲንከባከባት፣ የነበረው ስቲል መኪና ላይ ራሱ ደገፍ ያደርጋታል። ከጎኑነ የተቀመጠችው ሀይሚዬም ከብሩኬ ጎን ነው የተቀመጠችው ከፊት ለፊት ከዛ ከኋላ ማና ሄርሚናቲን ከዛ አብርሽ ነው ከዛ ከነሱ ኋላ እነጽጌ የእነጽጌ ወንድ ምናምን ናቸውኝ። እና በጣም ገረመኝ እዛ ውስጥ ሀይሚ ያለች ከዛ ነጽጌ ሮያል ፋሚሊዎች ሶስት ሴቶች አሉ። ከዛ ማን ያለው ሄርሚናት ያለችው እነ አብርሽ እነ ብሩኬ ምናምን ሁሉም አሉ። በአጠቃላይ ዩቱብ ላይ የምታቋቸው የቡታጭራ ወንዶቹ እንዳለ ስብስብ ብለዋሉ እና እዛ ውስጥ ሄርሚን ሲንከባከባት እቤት ራሱ ጎኑ ነው የምትቀመጠው። ቤተሰብ ምርቃት ምናምን አንድና ሲመርቁ ስመለከት ሄርሚ ጎኑ ሄዳ ቁጭ አለችው፣ ልክ እንደ ባልና ሚስት። ትናንትና ሰምቻለሁኝ፣ ቤተሰብ ላስተዋውቅ እያለች ነበር። ይቺ ጠጋ ጠጋ ቃለማሳ ነው በእርግጥ ድሯን ሰተሽዋል። ቆይቷል ከተነሳ የምሬ ነ ምላችሁ ምንም እንኳን በስራ መልክ ቢሰራ ስራው ነገሩ ቢካሄድ ነገር ግን አብሮሽና ሄርሚ ተመሻሽተዋል፣ በቃ ሩታ ማለት ነው። አሁንም ሩታን ምን እያላት ነበር ኤፍሬም? አሁንም ሐሳብሽን ቀይሪ እያላት ነበረ። ፍርድ ቤት ሄዷል፣ ሁሉም ነገር ምናምን ከፖሊስ ጣቢያ ምናምን አልፎ ፍርድ ቤት ሄዷል። ነገር ግን ሐሳብሽን ቀይሪ አሁንም ያን ሁሉ መስዋዕት ከፍለሽ አሁንም ድጋሚ ያን ከፈልሽበት መስዋዕት ሁሉ ደግመሽ መክፈል አለብሽ እያላት ነበር ኤፍሬም ማለት ነው። ቡታ ጅራ ላይ ምናምን ሩታን ቀጥሯት ለማለት የሆነ ሰው እኮ መስዋዕት የሚከፍለው እኮ ከካብሩሽ ውጪ የሆነ ችግር ቢደርስ ያን ችግር ተቋቁሜ ከአብርሽ ጋር እጅ ለእጅ ተያይዤ አልፈዋለሁ ብላ መስዋዕት ልከፍል ትችላለች። እዚህ ጋ እኮ አብርሽ ነው እግሮ ልያረጋት ያለው እንደማይፈልጋት እያሳያት ያለው። ምን አይታ ነው መስዋዕት የምከፍለው? የሰው ልጅ እኮ አልፈልግም ያነ ካልፈለገ በግድ እጁም እግሩም አይታሰርም። አብርሽ ቪዲዮ ላይ ሲያለቅስ ወይ ደግሞ ራሱን ሲያስር ልታዩ ትችላላችሁ። ነገር ግን ጽጌ ወንድምጋ እስኪሄዳችሁ ተመልከቱ። ፏፍሽ ብሎ ነው መስቀልን ያሳለፉት። በሚገርም ሁኔታ ትናንትና ሄርሚ አያቴ ጋር ልውሰድ ምናምን በሚል ቪዲዮ ሰሩ እንጂ ሰዎችን ከቦታ መስሪያ ቪዲዮ ራሱ የተሰራው አይገርማችሁም? ምክንያቱም እያየው ነበረ። ሄርሚ ጸጉሯ ትናንት የተሰራችው ነው ለበዓል የተሰራችው ነው ኦፍኮርስ። እና ደግሞ ፒጃማ ሽቲ ሽቲ ነው የለበሰችው። ከዛ አብርሽ እየተንከባከባት እና በእሷ ቦታ ላይ ሩታ ነበረች መሆን ያለችበት፣ ወይንስ ሄርሚ ናት ማለት አብርሽ ቢፈልጋት ሩታን ለሩታ ቦታ ስሜት ቢኖረው ሩታና ነበር ማስቀደም ያለበት። ብሩኪና አያችሁት? ሀይሜን ይዞ ነው የሄደው። ገባቹ አይደል? ጎኑን ያስቀመጣት ለዛው መካከል ላይ ከዚህ ጋር። ይሄ ማን ነው የሚባለው ቆንጅየው የቡታጅራው ልጅ ማለት ነው። እዩ ምናምን የሚባለው ከዚህ በኩል እዩ ነው፣ ከዚህ በኩል ብሩኬ ነው። መካከል ሀይ ሀይ ሚንቅፍ አርጎ አስቀምጦ ይዟት የመጣው ገባቸው። ይሄ ነው ክብር፣ ይሄ ነው መፈላለግ እንጂ ሩት አሁንም መስዋዕት ክፈይ፣ አሁንም እንደዚህ አርግል፣ አብርሽ፣ አሁንም አብረሽ። ካልፈለገ መስዋዕት የምከፍለው ለማን ነው? ሌላ የውጭ አካል እኮ እነዛን ሰዎች ሊጎዳቸው ሲመጣ ቢያንስ እጁን ይዤ በቃ። ማለት ምንም ብናጣ ብንቸገር፣ ብንነጣ እጅ ለእጅ ተያይዘን ቆሎ በልተን ቆርጥመን እናልፈዋለን ይሄን ቀን ይላሉ ድሮ አባቶቻችን እናቶቻችን ይሄን የሚሉ ግን በሁለቱ መካከል ፍቅር፣ መከባበር፣ መፈላለግ ሲኖር ነው እንጂ ሩታ ብቻዋን ፈልጋ አንዱ ተፈላጊ አንዱ ፈላጊ የማይሆን ነገር ነው። እንግዲህ ሩታም ያው በሀሳቤ አልነቃነቅም በቃ። ወደ ፍርድ ቤት ሄዷል ነገሩ ሰው ፍርድ ቤት ያልቃል። እናንተ የልጅ ቤተሰብ ናችሁ፣ መጠየቅ ስትፈልጉ በፈለጋችሁበት ሰዓት መምጣት ትችላላችሁ። እኔ ማግኘት ትችላላችሁ። ልጁም ሲወለድ መታችሁ ማየት ትችላላችሁ። አልከለክልም ብላ በሀሳቧ ጸንታለች። እኔ ደግፋለሁ፣ ይቅርታ አርጉ፣ ልፍች ባልደግፍም ግን ደግሞ አብርሽ እና ሄርም የሚያደርጉት ነገር አብርሽ ከተመቸው ያ ነገር ሩታን የማይፈልጋት ከሆነ አንድ ሴት ልጅ ትጎዳ የሚል ሀሳብ የለኝም። ገባችሁ? ሄርሜም ደግሞ ተናግራለች፣ ሀሳቤ ተሳክቷል፣ በጣም ጠንካራ ጀግና ነኝ፣ አብርሽን ሀሳብ ምንም ነገር ቢሆን መቀ እችላለው እችላለሁ ብላለች ትናንትና አይታችሁ ከሆነ ማለት ነው እውነቴን ነው ብዙ ነገሮችን ደግሞ በውስጥ የምናወራቸውን በውጭ አናውራቸው ካሜራ ላይ ሌላ ወር ያታስወጣኛ ሁላ እያለች ነበር ያ ታዲያ ምንድን ነው አማርኛው እንዴ አብሪሽ ግን ዘጠኝ ወር ከዛ ደግሞ ዘጠኝ ወር ነው ልጅ የሚረገዘዋ ዘጠኝ ወር ከዛ ደግሞ ሁለት ወር መጠበቅ አለበት አንድ አመት አካባቢ ሚስትን መጠበቅ አቅቶ ነው እንዴ በእርግጥ ሴት ልጅ ከኋላው ባለው ነገር ይመካል ይባላል። ጭንቅላት የሌለው ሰው በኋላው ወይንም በሰውነቱ ነው የሚመካው ይባላል። እና ሄርሚ ያ ነገር ነው፣ ታውቃላችሁ እንትን ያላትኝ ለአብርሽ አዝናነዋለሁ እጨፍርለታለሁ ምናምን ስትል የነበረው በዛ ነገር አብርሽን ኮንትሮል ማድረግ መቆጣጠር ስለፈለገች ነው። ወንዶችም ደግሞ ያ ነገር ላይ አላቅም፣ ለምን እንደው አላቅም። አይናቸውም ማሚሯቸውም ትክክል ነው የሚለው ለዛ ይመስለኛል። ለአብርሽ እንግዲህ ሄርሚን ላይ ሙጥኝ ያለው ሄርሚ ላይ ለማንም በዓልን የመስቀልን በዓል የሚገርም ነገር አሳልፈዋል። ሄርሚና አብርሽ ቤተሰቦቼ ከቡታጅራ ከከተማ ወጣ ብሎ ገጠር ላይ ማለት ነው።